እንዴት ናችሁ? የተወደዳችሁ የሚኒስትር ደሱ ቤተሰቦች እንግዲያው፣ ዛሬ እንደምታዩት ወደ አዲሱ ቤታችን ገብተናል። ቤተሰብ በነገራችን ላይ በጣም ናፍቃችሁናል። እስቲ አዲሱን ቤታችንን በጥቂቱ ላስጎበኛችሁ፣ ተከተሉ። ፀሐይ ላይ ቁጭ ስላልኩ ነው መነጽሩን ከማን እንኳን በሰላም ወደ ቤት የመጣችው። ይሄን አዲሱ ቤት በተቻለ አቅም ዘመናዊ ለማድረግ ጥረት አድርገናል። እዚህ ጋ አሳያቸው። በነገራችን ላይ ብዙ የተወሳሰበ ነገር የለም። ብዙም አሳያችሁ። አዲሱ ቤታችን ይሄንን ይመስላል። ይሄኛውን የቲቪ ስታንድ ከለር ከጠረጴዛው ከለር፣ ከሶፋው ከለር እና ከመጋረጃው ከለር ማች እንዲያረግ ጥረት አድርገናል። እዚህ ጋር ስትመጡ ደግሞ የሚኒስትር ደሶ ቤተሰቦች ደቅ ብሎ ይታያሉ። ሚኒስትር ደሶ ዛሬ ከገባን ሁለተኛ ቀናችን ነው። ቤቱን በደንብ አላስተካከል ነው እና እስቲ ክብራትና ክብራን በጣም እኛ ደስ ብሎናል። በነገራችን ላይ አልጨረስንም ይህንን ቤት የማስዋብ ፕሮሰስ፣ ምክንያቱም እዚህ ጋር አበባ አለ፣ እዚህ ጋር የሚደረግ ምንጣፍ አለ፣ እዛ ጋር ግብድዬ ስልሳ ኢንች ቴሌቪዥን አለ የሚቀመጥ ላይ። ካያችሁ እዛ ጣሪያ ላይ አበባ ይቀመጣሉ ሁለት ሳሎኑ ይህንን ይመስላል። ውጭውን አይታችኋል። እስቲ መኝታ ቤት ሻወር ሽንት ቤት ኪችኑ ውዷ ባለቤቴ ኤንጀል ብርቱካን ታሳያችው ውዷ ባለቤቴ ናት እየቀረጸች ያለችው በነገራችን ላይ አዶናይ ትምህርት ቤት ሄዳለች ስለዚህ አዶናይ ከትምህርት ቤት ስትመጣ በነገራችን ላይ ሁለት ዓመት ውስጥ አዶናይ ምን ያህል እንዳደገች ታያላችሁ በጣም ግብድ እየሆናለች በጣም አድጋለች ድሮ የምታውቋት ከኔ ጋር ምግብ ምናምን ስራ ትንሿ ልጅ እንዳትመስላችሁ በጣም አድጋለች ነው እሺ፣ አዶናይ ደሳለኝ አዲሱ ቤት ስለገባሽ የተሰማሽን እስኪ ነገሪኝ። በቃ ደስታ ብቻ። እሺ ኦኬ። አዲሱ ቤት ስለገባን ደስታ፣ ሰላም፣ ፍቅር ነው የተሰማሽ? ሌላስ? ሌላ ሌላ ምንም እሺ ዩቲዩብ ላይ የሚያዩ ሰዎችን ምንድን ነው የምትያቸው? የዩቲዩብ ቤተሰቦችን። ከዛ ውጭ የምታስተላልፊው መልእክት ምንድን ነው? ሚስተር ደሰ ቸልሁ ሚ የሚሰራውን ቪዲዮ ተከታ ዋው እስቲ በነገራችን ላይ አዶናይ አድርጋለች። እኛ ዩቲዩብ አመት ሁለት አመት ሆኖናል። እስቲ ሶፋው ላይ ቆመሽ አሳያቸው። ከካሜራ ወጣች። አያችሁ አይደል። ክብራትና ክብራል! ደዛ የደዛ በቃ አዶናይ አድርጋለች። ላይክ ላይክ ከኪችኑ ጀምሪያ፣ ኪችን አለ። ኪችን ነው። ስላላስተካከልኩት አላሳያችሁ። አይ አሳያችሁ፣ ችግር የለም። ገና እየገባን ነው። ኪችኑ ፏሲል፣ ሌላ ጊዜ ታሳያለሽ። አሁን ግን ያለውን ነገር ዝም ብለሽ አሳያቸው። ገብተሽ አሳያ። ታዲያ ምንድን ነው የሚመስለው ነው የሚመስለው? ገና እየገባን እኮ ነው። መጋረጃ እንኳን አልተሰቀለም እንትኑ። ስለዚህ ቤቱን ነው፣ እቃውን ሳይሆን ቤቱን እያሳየን ነው። አሳያቸው ሌላውን፣ ላሳያቸውም ደሞ ስ ወደዛ ቤቱ ይጨልማል መሰለኝ። ቆይ ይሄ ክፍል የአዶናይ ክፍል የአዶናይ ክፍል ዝብርቅርቅ ብሏል። ይቺ ነገር ምንድናት እዚህ ጋር የምትታየው? የአዶናይ ድሮ መራመድ ሳትችል በዚህ ስቴድ ነበር። ቤድሩም ቤድሩም ሰፊ ነው። ሻወር፣ ሽንት ቤት ሙቅና ቀዝቃዛ ይላል። እስኪ፣ መብራት ሻሎ ላይት ምናምን የለም። እንዲህ ምንድን ነው ላይ እዛ ጋ ወንበሩ ምንድን ነው? ታዲያ ስቱዲዮ ገና እንትን አላለም። ተበታትነን ያለው ሲስተካከል ፀሐይ ሲወጣ ትንሽ ላይ እናንተ ደግሞ እንዳትረሱ ኮመንት ላይ ጻፉ። አግዛት ደግሞ በጣም ደባብሮሻል ምንድን ነው አዎ ስለዚህ ድካሙ ነው ገና ደግሞ ይሄ በቦታው ላይ በጣም የሚጋዳል

ባህል ወንታኛው እና ብዙ ጊዜ በጣም ወንታላች ላይ ተቆራርፈ ነው ወንታኛው። በነገራችን ላይ ክብራትና ክብራን ሳናውቀው ሁለት አመት ሽቅ ብሎ እንዴት እንደሄደ አላውቅም። ብቻ ዋናው ነገር አሁን ላይ ተመልሰናል። በጣም የሚገርሙ ቪዲዮችን እንሰራለን። እኔ በጣም እነዚህ ሁለት አመታቶች በጣም ጊዜ ሆኜ ነበር። አሁን ላይ ትንሽ ፈታ ማለት ፈልጋለሁ እና እኛም ስንፍታታ እናንተንም ፈታ እናደርጋቸዋለን። በተረፈ ያው ከዚህ በኋላ በተቻለ አቅም በሳምንቱ ሁለት ሶስት ቪዲዮ ለመልቀቅ እንሞክራለን። ቤቱ ይህንን ይመስላል። ኦኬ፣ ቤቱ ይህንን ይመስላል። በተረፈ ክብራትና ክብራ በጣም ተናፍቃቸዋል። በጣም በቪዲዮ ከዚህ በኋላ እናጨናንቃቸዋለን። እናንተ ደግሞ ቪዲዮውን እንሰራላችሁ፣ ሞራል ትሰጡናላችሁ። እሱም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ሲጀምሩ ላይክ አርጉ። በተረፈ የሚስተር ደሱ ኤችኤም ቤተሰቦች በጣም እንወዳችኋለን። ባይ ባይ።